የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 24 ላይክ በማድረግ ጀምሩት። አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በስራው ሁሉ ባረከው። አብርሃምም ሎሌውን፣ የቤቱን ሽማግሌ፣ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ። እኔም አብሬ ከምኖራቸው ከከነዓን ሴት ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆች ትሄዳለህ፣ ለልጄ ለይሳቅ ሚስት ትወስድለት አለ። ሎሌውም ሴቲቱ ምናልባት ወደዚህ ሀገር ከኔ ጋር ለመምጣትም ቢያለች እንደሆነ ልጅህን ወደ ወጣህበት ሀገር ልመልሰውን? አለው። አብርሃምም አለው ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባት ምድር ያወጣኝ ይችን ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ከአንተ ጋር ለመምጣትም ቢያለች እንደሆነ ከዚህ ካቀረበው መሐላ ንጹህ ነህ። ልጄ ግን ወደዚያ አትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚሁም ነገር ማለለት። ሎሌውም ከጌታው ግመሎች መካከል አስር ግመሎችን ወሰደ። ከጌታውም ዕቃ መካከል መልካም መልካሙን ይዞ ተነሳ። ተነስቶም ወደ መስጴጦሚያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጭ በውሃ ጉድጓድ አጠገብ ግመሎችን አስበረከከ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገድን ዛሬ በፊቴ አቅናልኝ፣ ለጌታዬ ለአብርሃም ምሕረትን አድርግ። እነሆ በዚህ የምንጭ ውሃ አጠገብ እኔ ቁሚያለሁ፣ የዚች ከተማ ሴቶች ልጆች ውሃን ሊቀዱ ይመጣሉ ውሃን ጠጣ ዘንድ እንስራሽን አዘንቢ የምላት እርሷ፣ አንተም ጠጣ ግመሎችህን ደግሞ አጠጣለሁ የምትለይ ቆንጆ እርሷ ለባሪያህ ለይሳቅ ያዘጋጃት ትሆን፣ በዚህም ለጌታ የእምረትህን እንዳደረገ አውቃለሁ። ይህንን መናገሩን ሳይፈጽም እንሆ ሚልካ የወለደቻት የባቱኤል ልጅ ርብቃ እንስራዋን በጫንቀዋ ተሸክማ ወጣች። ሚልካም የአብርሃምን ወንድም የናኮርን ሚስት ናት። ብላቴነቱ መልኳ እጅግ ያማረ ወንድ የማያውቃት ድንግል ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና፣ ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ እለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ ወርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎችህ ይህ ደግሞ ሁሉም እስኪረኩ ድረስ ውሃ እየቀዳሁ እቀዳለሁ አለችው። ፈጥናም ውሃውን ከእንስራዋ በማጠጫዋ ውስጥ ገለበጠችው። ደግሞም ልትቀዳ ወደ ውሃ ጉድጓድ ሮጠች፣ ለግመሎቹም ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር፤ እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲሆነ ሰውየውም ግማሽ ሰቅል የሚመዝን የወርቅ ቀለበት፣ ለእግሮቿም አስር ሰቅል የሚመዝን ጥንድ የወርቅ አምባር አወጣ። እንዲህም አላት አንቺ የማን ልጅ ነሽ እስኪ ንገሪኝ በአባትሽ ቤት የምናድርበት ስፍራ ይገኛልና አለችውም እኔ የሚልካ ለናኮር የወለደችኝ የባቱኤል ልጅ ነኝ በእኛ ዘንድ ገለባና ገፈራ የሚበቃ ያህል አለ ለማደሪያም ደግሞ ስፍራ አለ ሰውየውም አጎነበሰ ለእግዚአብሔርም ሰገደ እንዲህ አለ ቸርነቱንና እውነቱን ከጌታዬ ያላረቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን እኔ በመንገድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷን ቤት ይህንን ነገር ሁሉ ተናገረች። ለርብቃ ላባ የተባለ ወንድም ነበራት። ላባም ወደ ውጭ ወደ ውሃው ምንጭ ወደ ሰውየው ሮጠ። ቀለበቱንና አምባሮቹን በህቱ እጅ ባየ ጊዜ የህቱን የርብቃን ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆ በውሃው ምንጭ አጠገብ ከግመሎቹ ዘንድ ቁሞ ነበር።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 የነበረውን ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት ሀገር ከከነዓናውያን ሴቶች ልጆች ለልጄ ሚስት አትውሰድ፤ ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄ ሚስት ውሰድለት። ጌታዬም ሴቲቱ ምናልባት ባትከተለኝ ሳልት፣ እርሱም አለኝ አካሄዴን በፊቱ ያደረገሁለት እግዚአብሔር መላኩን ከአንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖቼ ከአባቴም ቤት ሚስት ትወስዳለህ። የዚያን ጊዜ ከመሃል ላይ ንጹህ ነህ። ወደ ዘመዶቼ ሂደህ እነርሱ ባይሰጡህ ከማለውህ መሃላ ንጹ ትሆናለህ። ዛሬም ወደ ውሃ ምንጭ መጣሁ። እንዲህም አለው የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የምሄድበትን መንገድ ብታቀናልኝ፣ እነሆ እኔ በውሃ ምንጭ ላይ ቁሚያለሁ። ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጪ ስላት፣ እርሷም አንተ ጠጣ ደግሞም ለግመሎችህ እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ አዘጋጃት ሴት እርሷ ትሆን እኔም የልቤን መናገር ገና ሳልፈጽም እነሆ ረብቃን እንስራዋን በትከሻዋ ተሸክማ ወጣች፣ ወደ ምንጭም ወርዳ አቀዳች። እኔም እስኪ አጠጭኝ አልኋት። ፈጥናም እንስራዋን ከጫንቋዋ ወረደችና አንተ ጠጣ፣ አንተ ግመሎችህም ደግሞ አጠጣለሁ አለች። እኔም ጠጣሁ፣ ግመሎችም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ብዬ ጠየቀዋት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረገሁላት። ለእጆቿም አንባሮችን አደረገውላት። በግንባሬም አጎነበሰው፣ ለእግዚአብሔርም ሰገደው። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገነው። አሁንም ቸርነትና እውነት ለጌታ የተሰሩ እንደሆነ ንገሩኝ፤ ይህ ባይሆን ንገሩኝ፤ ወደ ቀኝ ወይም ወደ ግራ እል ዘንድ። ላባና ባቱኤል መለሱ እንዲህም አሉ ነገሩ ከእግዚአብሔር ዘንድ መጥቷልና ክፉም በጎም ልንመልስልህ አንችልም። ርብቃን እነዋት፣ በፊትህ ናት፣ ይዘሃት ሂድ፣ እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሆን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት፣ የከበረ ስጦታንም ለወንድሟና ለእናቷ አቀረበ። እርሱም ከእርሱ ጋር ያሉት በሉ ጠጡም፣ ከዚያ አደሩ። ማልደውም ተነሱ። ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። ወንድሟና አባቷም ብላቴናይቱ አንድ አስር ቀን ያህል እንኳን ከእኛ ዘንድ ትቀመጥ፣ ከዚያ በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና፣ አታዘግዩኝ ወደ ጌታዬ ሄድ ዘንድ አሰናፍቱኝ አላቸው። እርሱም ብላቴናይቱን እንጥራ ከአፏም እንጠይቅ አሉ። ረብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እርሷም እሄዳለሁ አለች። እህታቸውን ረብቃን ሞግዚቷንም የአብርሃምንም ሎሌ ሰዎቹንም አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አላፉኝ ዘርሽም፣ የጠላቶችን ደጅ ውረስ አሏት። ርብቃም ተነስታ ደንገጥሮቿንም በግመሎቿ ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይሳቅም ብኤር ለሃይሮኤ በሚሏት ምንጭ መንገድ መጣ፣ በአዜም ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆ ግመሎች ሲመጡ አየ። ረብቃም ዓይኖቿን አቀናች ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊገናኘን በሜዳ የሚመጣው ይህ ሰው ማን ነው? አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷን መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይሳቅ ነገረው። ይሳቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስት ሆነችውም፣ ወደዳትም። ይሳቅም ከእናቱ ሞት ተጽናና። የዛሬው በዚህ ተፈጽሟል። በቀጣይ ምዕራፍ እስከምንገናኝ መልካም ቆይታ።